አሰላም አለይኩም ወረህመቱላሂ ወበረካቱ። ደ የኢትዮጵ ተከታታዮች እንደምናችሁ፣ ደህና ናችሁ ወይ? እኔ ጋር አልሀምዱሊላህ ደህና ነኝ። ዛሬ የማሳያችሁ አዲሱ መሽሩብ ነው። እሱም ደግሞ የሚጠጣ የሚጠጣው ጅስማችን፣ አሁንም ቢሆን ለወፈረ ለክብደት መቀነሻ ነው። በአብዛኛው አረብ ሀገር እህል ለምን እንደሆነ እንጃ ውፍረት ይመጣል ማለት ነው። እኔ ሮዚ ያን ምኑይ ያን አላቀም ዝሮ ግን ውፍረት ይመጣል ማለት ነው። እሱም እነሱን መቀነሻ ይህ ሰባት ቅመም እንለዋለን በሀገራችን፣ አይደለም እዚህ ሀገር ከሙን ነው የሚባለው። ከሙን፣ ወረቅ ቃር ሁለት ሀባ፣ እና ይሄ ግርፈ እናደርጋለን ማለት ነው። እነዚህን ሶስቱን ውህድ በማጠብ በአንድ ላይ አፍልተን ለአምስት ደቂቃ አፍልተን ማታ ማታ ከምግብ በኋላ ልንተኛ ስንል አብርደን እንጠጠዋለን ማለት ነው። በቀን አንድ ክላ አንድ ኮፕ ለሀያ አንድ ቀን ያህል ይህን በተከታታይ ከጠጣ ነው በጣም ለውጥ እናገኛለን ማለት ነው። እንግዲህ ለውጥ ጠጥተው ለውጥ አግኝተውበት ያሉ ሰዎች ናቸው ነግረውና ነው ማለት ነው። እና እኛ የምንሞክረው ብለው ቤት ያመጡት እንግዲህ እኔ እየጀመርኩን ነው ማለት ነው። ስር የተብዬ ነው እና ይሄ በጣም ቆንጆ ሀሳብ ነው። እንግዲህ ከሙን በቤታችን ይሄ አይታጣምና ክብደታችን ለወፈረ በውስጣችን ስቦች ለተከማቸብን ሰዎች ይሄ ያገለግላል ማለት ነው። ምክንያቱም በአብዛኛው እንግዲህ አረብ ሀገር እኔጃ ውፍረት ያመጣል ለምን እንደሆነ ውሃው ነው መሰለ ሳላልድ ጊዜ ውሃው ነው እንደላለ ማለት ነው። እና በውስጣችን ስቦች ያሉብን ሰዎች ይህም ብንጠቀም ውፍረት ያለብን ቀፈት ያለብን ሰዎች ይህም ብንጠቀም ይጠቅመናል ማለት ነው። በአብዛኛው ጊዜ፣ አንዳንድ ጊዜ እኔ የሚጠጣ ነገሮችን እሰራለሁ ማለት ነው። በአብዛኛው እኔ ምግብ ስራ ጋር ነው ስራዬ፣ ለዛ መሰለኝ እንደዚህ እንትን ነው። በአብዛኛው ምግብ ነው የምሰራው እና የሚጠጣ ነገሮችን ምንጊዜም እንጠቀማለን። እነ ዝንጅብል፣ እነ ከሙን፣ እነ ሎሚ አንዳደለ የተለያዩ ነገሮች ቤት አሉ እና እነዛ ከህክምና ሲያም ሰው ህክምና ከሚሄድ የቤት ውስጥ መጠቀም ጥሩ ነው ማለት ነው። ለምሳሌ ጉንፋን ሲይዘን ዝባዲ እርጎና ነሽንኩርትና አንድ ላይ በማዋሃድ እሱን መጠቀም ጉንፋን ሲይዘን፣ እንዲሁም ደግሞ ጉንፋን ሲይዘን እርድና ወተትን በአንድ ላይ፣ እርድ አንድ ማንካ ኩርኩም ይባላል። በረቦቹ ዝሮ በኛ እርድ ነው። እሱን በትንሹ ምላቅ አንድ እናደርግና አንድ ኮብ ወተት እናደርገን በአንድ ላይ በማፍራት እሱን መጠቀም ለጉንፋን፣ ለማንኛውም በሽታ ይከላከልልናል ማለት ነው። እና እሱ እንጠቀማላችሁ። ደግሞ እንደገና ጥቁር አዝሙድም ራሱ ቆንጆ ነው። ኦልሬዲ ህክምና ሀሜድ በቤት ውስጥ ያሉትን እነዚህም ብንጠቀም የተሻለ ነው ማለት ነው። እኔ በስደት ላይ እንግዲህ ለአስራ አንድ አመት ያህል ስደት ነኝ ያለሁት። እጃዛ እጅ አላቅም እዛም በፊት ነው እንጂ ከአስራ አንድ አመት በፊት እጅ ነበረ። አስራ አንድ አመት ግን እጃዛ ወጥቼ አላቅም። ግን ቢሆንም አልሐምድሊላሂ ሄሮብል አለሚና ምኝ አቅም ህክምና ህጅ አላቅም ያኔ ቢያመኝም ቤት ያሉትን ነው ምጠቀመ ቤት ያለ የተለያየ ነገር ጠቀማ ነው ድናለው፣ ቶሎ ማለት ነው። ህክምና አልሄድም፣ ህክምና አፈር አለው በጣም ማለት ነው። እና እናንተም በቤት ውስጥ ያሉትን በመጠቀም እራሳችሁን ማከም ትችላላችሁ ማለት ነው። እንከታተል። እነዚህ ይህን ውህድ እናጥበዋለን። መጀመሪያ ግርፈውን፣ ወረቃኑና ከሙኑን እናጥበዋለን ማለት ነው። ከዛ እንደዛ አድርገን እንግዲህ እንደዛ ርጌ አድርጌ ካጠፍን በኋላ ሶስት ኩባያ ወተት እናረጋለን ማለት ውሃ፣ ይቅርታ ውሃ ውሃ ነው። ለሶስት ሰው ነው የሰራ ለሶስት ሰው ከሆነ ነው። እኔ ሁለት ማንካ ከሙና ያረኩት በትንሹ ማንካ ሁለት ማንካ ነው ያረኩት፣ ለሁለት ሰው ስለሆነ፣ ለሶስት ሰው ስለሆነ። ለአንድ ሰው ከሆነ ግን አንድ ማንካ ከሙን አንድ ወረቅ ቃር ግርፈ ደግሞ ትንሹን አንድ ይበዛል ማለት ነው። እንደዚህ እናደርጋለን። ሶስት ሶስት ኩባያ ውሃ አደረኩኝ ማለት ነው። አጠቤ ነው እንግዲህ እሱን ያደረኩ ማለት ነው። ከዛ እሳታችንን እንደዚህ አድርገን እናነኩሳለን ማለት ነው። ለአምስት ደቂቃ ወይ ለሶስት ደቂቃ ያህል እናፈለዋለን ማለት ነው። ለምንገጥመዋለን እንደዚህ አድርገን እናፈራለን ማለት ነው። በቤታችሁ ተጠቀሙ። ሕክምና ህቻችሁ ሕክምና ይህ ሕክምናች ለዛው አልሀምድሊላህ በቤት ውስጥ ያሉት ብዙ ነገሮች አሉ። በቤት ውስጥ ወላሂ ነው የምላችሁ የቤት ውስጥ ያሉትም ተጠቀሙ የተለያዩ ነገሮችን። በቃ አሟችሁ ከሆነ ቶሎ ትድናላችሁ ማለት ነው። እንደዚህ አድርገን እስኪ እስከሚፈላን ጠብቀን እንከታተል እንችዋለን። እሱ ወዶች ዬ ያው እንዲህ ብሎ ፈልቶልና ለአምስት ደቂቃ ያህል አሁን ይበቃዋል ማለት ነው። አጣቋለ እንድርገን ይሄው በጣም እንደዚህ አርገን ከዛ ከፈላ በኋላ ይሄን እናደርገዋለን አይደል? ግርፎውን ግርፎውን አብረን እናፈላም። እሺ፣ ግርፎውን አብረን እናፈላም። እናፈላ ወረቃሩንና ከሙኑን ነው እሺ። ይሄ አሻብ ነው እንግዲህ በቤት ውስጥ የሚዘጋጅ ባለን ቅመም ቅመም ነው። አሁን ይሄ ቅመም የከብሰውም የኢዳሙ ምንም የሩዙም መስሪያ ነው አይደል? እንዴ በቃ ሀቤት የምናገኛቸው ነገሮች ናቸው። ለእኛ የምጠቅሙን ማለት ነው፣ ምግቦች ናቸው። እና እንዳርገን እንጠቀማለን። እስኪ ላጥልለው። ይሄ እንደዚህ ነው ያለንና ታዲያ ይሄ እንደዚህ አርገን እናጠለዋለን ማለት ነው። እንደዚህ አርገን ከዚህ ይሄ እንግዲህ በአንድ እጅ ይዤ ነው የምቀረጽው። እንደዚህ አርገን እናጠለዋለን እሺ ውዶች ይሄው መጠጣችን እንደዚህ እንደዚህ ብሏል። ይሄ ነው ማለት ነው፣ እንደምታዩት ይሄ ነው ወጣ። ይሄን ላይ አንድ ቀን በተከታታይ ማታ ማታ ስትተኙ ስትተኙ ከምግብ በኋላ ልተኙ ስትሉ አፍልታችሁ ትጠጡታላችሁ ማለት ነው። ይሄን ይመስላል እንግዲህ የዛሬው መሽሩባችን። ተጠቀሙት፣ ትወዱታላችሁ። እሺ ውዶች ይሄን ይመስላል የዛሬው የሰራሁት የሚጠጣ ይሄን ይመስላል እንግዲህ። ከነዚህ ነው ሀይ የነዚህ ውጤት ነው ማለት ነው። ይሄም ከሙን ነው፣ ይሄም ግርፈ ነው፣ ይሄም ደግሞ ወረቅ ቃር ነው ማለት ነው። አጥባችሁ ካጠባችሁ በኋላ እንደዚ አርጋችሁ ታፈሩ ታዳችሁ ማለት ነው። ማሻላ ከዛ ውጤቱ ይሄ ይሆናል ማለት ነው። እንደዚህ አርጋችሁ ማታ ማታ ሁን ጊዜ ምጠጡ ስትጀምሩ፣ በላይክ ጀምሩት። ላይክ እና ኮሜንት አስተያየታችሁን በኮሜንት ሴክሽን ላይ አስተያየት ጻፉልኝ። ላላህ ብዬ ወዳችኋለሁ፣ ከኔ ወዲያ ደግሞ አላህ ይውደዳችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ